በስም አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስማምነን በግንቦት ወር የሚነበብ የሚጸለይ የብፁዕና የቅዱስ ቂርቆስን የድካሙን ገድልና የብጽዕት እናቱን ቅድስት ክብርት የሆነች ስሟ ለመንግሥተ ሰማያት የተጠራ የዘመድ ክብር የሆነች የሰማያት ኢየሉጣ የድካሟን ገርማ ማንበብ እንጀምራለን። የዚህን ዓለም ብልጽግና የናቀች መንግሥተ ሰማያትን ወደደች፣ ምድራዊ የዓለም ሰርግን ናቀች፣ ሰማያዊ ሰርግንም መረጠች። ስጋዋንም ከመብልና ከመጠጥ ከክብር ልብሶችም ከወርቅና ክብር ጌጦች ከብር ጌጦች ያለመብልና ያለመጠጥም በማዓልትና በሌሊት ትጾም ነበር እንጂ በሌሊትም ቁማ ትሰግድ ትወዛ ነበር። ስግደቶቿም መታጎልና እረፍት አልነበራቸውም። ስጋዋም እንደ እንጨት ቅርፊት፣ ፊቷም እንደ ድን ብላ አልመሰለም፤ እንደ ፀሐይና እንደ ጨረቃ የሚበራ ነበር። ያያትም አገልጋዮች ይደነግጡ ነበር። በአንዲት ቀንም በጸሎት ቤት ሳለች የአባቷ ዣንደረቦች ስትሰግድ አዩአት። ልጃችንና ንግሥታችን ሆይ ስጋሽን ለምን ታደክሚያለሽ? አሏት መብልና መጠጥ እንዳጣ ለማንስ ትሰግጃለሽ? ለአንቺ ስግደትና እልልታ ይገባሻልና። አባትሽ ግን አንቺ በዚህ ዓለም ስለ ደከምሽ ያዝናል ይተክዛልም። እኛም ምስክሮች ነን። የምትወጅውን ንገሪን። የንጉሥ አገልጋዮችና የአባቴ የጃንደረቦች የልቤን ፈቃድ ስሙ፣ ነግራችኋለሁ። እኔም የዚህን ዓለም ንብረት አልወድም፣ እንደ ጥላና እንደ ጉም አላፊ ነውና የበላም እንዳልበላ የጠጣንም እንዳልጠጣ ይመስለኛል። ያገባ እንዳላገባ የተደሰተ እንዳልተደሰተ ይመስለኛል። የአባቴ ንብረትም ከንቱ እልፈቱም እንደ ሳርና እንደ እንጨት አበባ ነው። ዳግመኛም ምሳሌ ልንገራችሁ። ከአረሚ ሴቶችና ከአይሁድ ሴቶች ከብዙ ካልወለዱም ፈቶችና ሁልጊዜ የማያገለግሉ ፈቶቻቸውን ያደርጓቸዋል። ተልኳቸውንም ያታለሉ እነሱም ስራቸው በሰማይም ሆነ በምድር የጠፉ ናቸው። እኔም ይህ ስራ አሳርና ችግር ይሆነኛል፣ አልወድም። ዳግመኛም አሳርና ችግር፣ ለቅሶም በዚህ ዓለም ይሆናሉ። የዚህ ዓለም ድካሙ ብዙ ነውና ያለ ባዕል ብቻዋንም ከተቀመጠች በመዓልትና በሌሊት እግዚአብሔርን ትታዘዘዋለች። በዓልም ባገባች ጊዜ እግዚአብሔርን አታስበውም የዚህን ዓለም ንብረት ታስባለች እንጂ። እኔ አገልጋያችሁም ልንገራችሁ፣ አባቴ ከወደደኝ እኔም እወደዋለሁ። የአባቴን ፈቃድና ፈቃዴንም አደርጋለሁ እንጂ። እኔ በእግዚአብሔር ታምኛለሁና ነፍሴንና ስጋዬን ወደ እግዚአብሔር እጣለሁ። ዳግመኛም ምንም ነገር አልወድም። የምድር መንግሥት ኃላፊ ነውና እኔ ጥሩ ዕድል አለኝ። ስሜን በመንግሥተ ሰማያት ተጽፏል። የአባቷ ጃንደረቦችም መቤቴ ሆይ፣ የምትናገር ይህ ነገር መልካም አይደለም አሏት። የአባትሽም ነገር ክፉ አልሆነም። የአባትሽን ቃል ተቀበይ እንጂ የእኛንም ፈቃድ አድርጊ፣ የአባትሽን ፈቃድ ትፈጽም ይዘን እኛን ለምንሻለንና ፈቃዱስ ያንቺ ሰርግ ነው፣ አታስተካኪው ለአንድ ለንጉሥ ልጅ ትዳ ስዳሪ ዘንድ ማጫሽንም አምጥቶልሻልና ከዓለም ነገስታትም ትልቅ ነውና፣ አለቻቸው። እኔ ለራሴ ያውቀዋለሁ። ነገሬንም ስሙኛ፣ አድምጡኝም፣ ቃሌንና ልመናዬንም ተቀበሉኝ። እኔ የጨለማውን ጫፍ አይቼዋለሁና፣ ሰውን በገሃነም ወድቆ አየሁት። ነገስታትና መሳፍንት መኳንንትም በእሳት ሰንሰለት ሲታሰሩ፣ እፉኝቶችም ሲነድፏቸው ጭናቸውንም ይሰብሯቸዋል። የከበሩ ዘማ ሴቶችንም በዚያ ቦታ አየኋቸው አጋንንት ሲረግጧቸው በእሳት ባሕር ሲደፍኗቸው። እኔም እላችኋለሁ እሱ ያስፈራኛል። በዚህም ምክንያት የዚህን ዓለም ንብረት አልወደውም። እኛም ወደ አባት ሄደን እንነግረዋለን አሏት። እኛም ከሄድን ሌሎች መልእክተኞችን እንልካለን። ከዚህ በኋላ ወደ ንጉሱ ወደ ንጉሥ ልጁ ሄዱ። ልጄ ኢየሉጣ የት አለች? አላቸው። አሉትም ያዘዝከንን ሁሉ ነገርናት፣ እምቢ ብላለች። ምክራችንን አልሰማችምና እንቢ ያለቻችሁ ምክንያቱ ምንድን ነው? አላቸው። እኛም ያልከንን ሁሉ ነገርናት አሉት። እሷም አላፊ የሚሆን የዚህን ዓለምን ተድላ አልወድም አለችን። ያለ በዓል ብቻዬንን የቀመዘን የምወደዋለኝና ብዙ ነገርንም ነገረችን። ነገርህንም አልተመለከተችም ወደ ስራህም አልተመለሰችም። ብዙ ስድብንም ሰደበችን። ንጉሱም ያን ነገር ሰምቶ ሰደባቸው። ጃንደረቦችንም አላቸው እጅና እግሯን በሰንሰለት አስራችሁ ይዛችሁ አምጧትም አላቸው። እምቢ ካለቻችሁም በአንገቷ ገመድ ጨምሩ፣ በዚያ ገመድም ስባችሁ አምጧት። እነዚያ መምህራንም ያመጧት ዘንድ ወደ እርሷ አሄዱ። ወደ ሌላ ሀገርም ገባች። አጧትም፣ አላገኟትም። የእግዚአብሔር መልአክ ቅዱስ ገብርኤልም ወደ ገባችበት ሰውሯታልና። ንጉሱም እንዳላገኟት ሰምቶ ወንድሞቼ ሆይ በእኔና በእናንተ የተደረገውን ነገር ሰማችሁን? አላቸው። በእርሷ ዘንድም ጭንቅ ነው። በዚህ ተቀምጣለችና ቤት ሄዳ መለጠች። የሀገር ሰዎችም ፈለጓት። አባቷን በሰማ ጊዜ አዘነ። ያመለጠች መስሎታልና ዳግመኛ የሚፈልጓት ዘንድ አዘዘ፣ ባለሟሎቹንም በአራቱ ያለም ማዘን ላካቸው፣ አላገኟትም። የእግዚአብሔር መልአክ ቅዱስ ገብርኤል እርሷን እሱ ወደ መቆሚያዋ ቦታ ሰውሯታልና እሷም ታለቅስ ነበር፣ እንዲህ እያለች የሰማይና የምድር አምላክ ሆይ በባህርና በየብስ የምትኖር በሸጦችና በአፍላክ የብርሃናውያን መላእክት አምላክ የነቢያትና የሐዋርያት አምላካቸው ከክፎቹ እንጀላና አመጽን ከሚሰሩ አድነኝ። እንዲህም ስትጸልይ ተገለጸች። የአባቷን ባለሟሎች አገኟት፤ በፊቷም ሰገዱላት እጅና እግሯንም እጅ ነሷት እጅ ነሷት። አሏትም፣ ንጉሥ አባትሽ በመዓልትና በሌሊት እጅግ ይፈልግሻል። የአባትሽና የእናትሽ ባለሟሎችም አላረፉም። አንቺ በዚህ በመሰወሪያሽ ቦታ ተቀምጠሻልና፣ በምን ሥራ የአባትሽን መንግሥት ጠላሽ? አለቻቸውም። እኔም ርኩሳን አማልክቶቹን ጠላው የእጁ ሥራዎቹንም ካርኳቸው። እግር አላቸው አይሄዱም፣ እጅ አላቸው አይዳስሱም፣ አፍ አላቸው አይናገሩም፣ ዓይን አላቸው አያዩም፣ አፍንጫም አላቸው አያሸቱም፣ ጆሮ እያላቸው አይሰሙም። ምክንያቱ ይህ ነው። ይህን ሰምተው ባለሟሎቹ አደነቁ። ለእኛስ እንደ እኛ ሰው መስለሽን ነበር አሏት። ዛሬም ይህ ነገር አልሆነም፣ እኛም በአምላክሽ እናምናለን። ለሁላችንም ካአንቺ ጋራ ርስትና እድል ርስትና እድልን ስጭና አለቻ አለቻቸውም የዚህ ዓለም ንብረት ኃላፊ ነው፣ ጥቅምም የለውም። ነገሥታትም እንዳልነገሱ ይሆናሉ። እንዲሁም ሲባባሉ መኮንኑ ወደ እርሷ መጥቶ እጅ ነሳት፣ በፊቷም ሰገደ። የንጉሥ ልጅ ወይ ለምን ትጮህ ያለሽ አላት። ለነፍስሽም ትደክሚያለሽ፣ ለማይታወቅ ለአምላክ ልጅም ትሰግጃለሽ ለአንቺ እስከ አባትሽ ፈቃድ እንዳትወጪ ይገባሻል። ከድካም መብል መጠጥ ይሻላል፣ ልብስ ማጌጥም ይሻላል። ብቻሽን ከመቀመጥም ከሰው ጋር መቀመጥ ይሻላል። ከጸጋም ልጅ ይበልጣል፣ በርሱ ዘንድ እንጀራ ይገኛል። ቃሌንም ስሚኝ፣ አታሳፍሪኝም። ቅድስት ኢየሉጣም አንዲት ቃልም አልመለሰችለትም፣ መመለስንም ዝም አለች። ከእርሷ ጋር የተቀመጡ ለዓለም ፈቃድ የመጣውን እሺ እንድትልም ጠየቅናት፣ እኛም መረመርናት፣ ቃላችንንም እምቢ አለች። ነገሯም ከማርና ከስኳር ይልቅ ይጥም ነበረ። የዚህ ዓለምንም ነገር አልወደደችም። ለእኛም ከዚህ ዓለም ነገርና ከአባቷ ነገር ነገሯ ይሻል መሰለን። እርሱም ከግብጣን ወገን የሚሆን ለአዳል ንጉሥ ለፈረሽ መሊ ይሰጠውና በዚህ ዓለም ከእርሱ ጋር ትነክስ ዘንድ በልቡ አሰበ። ይህንም ሰምታ በልቡ አዘነች፣ አለቀሰችም። ከአላውያን ጋር ከመጨመር በእግዚአብሔር መሞት ይሻለኛል ብላም ሰነፍ መኮንን ሆይ የእግዚአብሔር መንግሥት የሚያልፍ መሰለህን አለችው። እርሱስ ለልጅ ልጅ እስከ ዘላለሙ አያልፍም። የሰው መንግሥት ግን አላፊና ጠፊ ነው። ይህንንም ብላ ከእነርሱ አደረች። ጠንቋዮችና መኮንኑም መኮንኑም ሄደ ከእርሷ ጋርም የተቀመጡና በቃሏና በስራዋ የሚያመኑም በምክሯ ተስማሙ። ከእርሷ ጋርም ጃንደረቦች ሆኑ። ወደ ንጉሱም ተመለሱ። ወደ ሀገሩም ሸሹ። በየቀኑ ከእርሷ ጋር ይታመናሉ። እርሷም በክርስቶስና በአባቱ በመንፈስ ቅዱስም የተመረጠች ንዕድ ክብር ትናት። መኮንኑም ወደ ንጉሱ ገባ፣ የሆነውን ሁሉ ነገረው የምድርን መንግስት እንቢ እንዳለች የሚጠፋ የዓለም ተድላንም እንደናቀች ወደ እርሱም የሚያመጧትና የመረምሯት ዘንድ አዘዘ። አንድ መኮንንም ጠራት፣ ወደ አባቷም ወሰዳት። ወደ አባቷም በገባች ጊዜ ለአጵሎን ሲሰግድ አገኘችው። አምላኬ አጵሎንን፣ አቴና አምላኬ ዳጎን፣ መንግስቴን ለሌላ አትስጥ ተራዳኝ ብሎ እንደዚህም ሲሰግድ አገኘችው። በእግሯም ጣዖቱን ረገጠችው፣ እንደ ምድር ትቢያም ሆነ። አጵሎን ከፌውዝ ጋር ቃልን አልመለሰላትም። አባቷም ተቆጣት። ልጄ ሆይ በአምላኮች እና በመስገጃ የማይገባ ነገርን እንዲህ ለምን አደረግሽ አላት። ዳግመኛም አለ፣ ከገጸ ምድር ነፋስ እንደሚጠርገው እንደ ትቢያ የተቀጠቀጠ አድርገሸዋልና። ቅድስት እየሉጣም አባቷም አባቴ ሆይ ይህ አምላክ አልሆነም አለችው የሰው ዘመድን የሚጠላ የሰው ዘመድን የሚጠላና የሚከራከር መስልምና ጣዖት ምስልምና ጣዖት ምስል ነው እንጂ አፍ እያለው የማይናገር ጆሮ እያለው የማይሰማ አይን እያለው የማያይ እጅ እያለው የማይዳስስ እግር እያለው የማይሄድን አታይምን? ለምንም ትሰግድለታለህ? አምላክስ በሰማይ አለን? የምድር ንጉስ አያየውም ከተሸሸገ ከተቀደሱ የተቀደሰ የኩራተኞች ቃላይ የኩራተኞችንም ቃል አይሰማም። እንዲህም አባቷን ተናገረችው። ንጉሥ አባቷም ዝም አለ። ከነገሯም የተነሳ ተደነቀ። አላትም፣ መስዋዕት ሰዊ። እኔ ያምንበት ዘንድ እንዳንቺ ሰግድ ዘንድ አምላክሽን አሳይኝ። ከልብህ ከሆነ መልካም ነው፣ ነገር ግን የሞትህን ቀን የማታውቅ ልብህ ሸንጋይና አሽሟጣጭ። ያን ጊዜም ተቆጣት ተጄ ማን ያድንሻልም አላት። ከታላቅ ድብደባ ጋርም በጽኑ ገመድ አስረው ወደ ታላቅ ገደል ይጥሏት ዘንድ አዘዘ። ወደ አዘዛቸውን ቦታ ወሰዷት። በገመድም አስረው ወደ ታላቅ ገደል ወረወሯት። ሲወረውሯትም ገመዱ ተመልሶ በወረወሯት አገልጋዮች አንገት ላይ ተጠቀለለ፣ ገደል ገብተው ሞቱ። እርሷ ግን በገደል ከመገደል የመላእክት አለቃ ቅዱስ ገብርኤል በክንፉ ተቀበላት የበጎ ምስራችን የያዘ የቅዱስ ገብርኤል ምልጃ ወደ ላይ አወጣት። የእናታችን የቅድስት ኢየሉጣ ልመናና ክብሯ ረዴትና በረከቷ በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር። አሜን። አቤቱ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ሆይ፣ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ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 ብራና ደምጾ ብር ቀርጾ የጻፈውና ያጻፈውን ወይም በማተሚያ ያሳተመውን ከገዝ ወደ አማርኛም የተረጎመውን ቃለ ንባቡንም በእርጋታ መንፈስና በተመስጦ ሕሊና የሰማውን ያደመጠውንም በደለኛና ሁሉን በአማላጅነቷ የምታስምር በጌታችንና በአምላካችን በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ እናቱ በቅድስተ ቅዱሳን በድንግል ማርያም ጸሎት ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ሀገራችንን ኢትዮጵያን፣ ተዋህዶ ቤተ ክርስቲያናችንን፣ ህዝበ ክርስቲያኑን ሁሉ በቸርነቱ በአይነ ምሕረቱ ይመልከትልን። ለዘላለሙ አሜን። አቡነ ዘበሰማይ